ኤርትራ ከኢትዮጵያ የንቀት ምላሾችን እየተቀበለች ነው። የኢትዮጵያ ሚኒስተሮችና ባለስልጣናት ለኢሳያስ አፈወርቂ አጸፋዊ ምላሾችን መላካቸውን ቀጥለዋል። የኤርትራ ሀገርነት ጥያቄ ውስጥ ገብተዋል። የመከላከያ ሚኒስተሯ አይሻ መሐመድ ለኢሳያስ ውንጀላ የሰጡት ምላሽ ነገሩን ይበልጣ ጡዞታል። ሚኒስተሯ ኢሳያስንና ኤርትራን ያጣጣሉበት መልእክት ከወደ ኤርትራ ከባድ ቁጣን አስነስቷል። አይሻ መሐመድ ከምላሻቸው በኋላ ምን ገጠማቸው? ከወደ ኤርትራ የተነሳው ቁጣ ምንድን ነው? የአይሻ የከፋን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 ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስቴሯ አይሻ መሐመድ የኤርትራው ፕሬዝደንት ኢሳያስ አፈወርቂ ኢትዮጵያን መናገራቸውን ተከትሎ የሰጡት ምላሽ እጅግ እያነጋገረ ይገኛል። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ብድግ ለሚሉ ትንሽ ኃይሎችም የተደራጀ እንዳልሆነ ሚኒስተሯም ተናግረዋል። የመከላከያ ሚኒስትሯ አይሻ መሐመድ ይህንን የተናገሩት የኤርትራው ፕሬዝደንት ኢሳያስ አፈወርቂ በሀገሪቱ የነጻነት በዓል ላይ በ በብዙዎች ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግርን ካሰሙ በኋላ ነው። ፕሬዝደንት ኢሳያስ አፈወርቂ ባለፈው ሳምንት ቅዳሜ የግንቦት 16 ቀን 2017 ዓ.ም በተከበረው 34ተኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችትን ሰንዝረው ነበር። ፕሬዝደንቱ የውጭ ኃይሎች በብልጽግናና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት አምስት ዓመታት የአበጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለትም ተናግረዋል። የኢትዮጵያ መንግስትም የጦር መሳሪያ ገዢ እናም የወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ፕሬዝደንት ኢሳያስ እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም ተደምጠዋል። ሊያቀርቧቸው የሚፈልጉ ምክንያቶችም ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም፣ እንዲሁም ጦርነትን በሰፊው መቀስቀስ ነው በማለትም መክሰሳቸውን ከዚህ ቀደም መዘገባችን ይታወሳል። ፕሬዝደንት ኢሳያስ በተለይም የኦሮሞ ህዝብን የማይወክል የኦሮሞ አስተሳሰብ በማለትም ያደረጉት አስተያየት ከተለያዩ አካላት ጠንካራ ምላሾችና ትችቶች ሲገጥማቸው እንደነበር ይታወቃል። የመከላከያ ሚኒስትሯ አይሻ መሐመድም ቅዳሜ ግንቦት 23 ቀን 2017 ዓ.ም በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅ ላይ ለፕሬዚደንት ኢሳያስ ምላሽ የሚመስል ትችትን አንስተዋል። የመከላከያ ሚኒስትሯ በስም ያልጠቀሷቸውን አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመላከትም ወቅሰዋል። ሚኒስትሯ ንግግርም አድርጓል ያሏቸውን አካላት የገለጹት በራሱ ሀገር ነው ብለ ለመጥራት የ የሚያስቸግር የራሱ ሀገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለትም ነው። በዚህ ልክም ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለንም ብለዋል። በአሁኑ ሰዓትም እየተገነባ ያለው ሰራዊት እነርሱ እንደሚያስቡት እዚህ ሰፈር ላይ የእነርሱን ምክር እየሰሙ ብድግ ብድግ ለሚሉ ትንንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉም ተደምጠዋል። የመከላከያ ሚኒስትሯ በማንኛውም የተሳሳተ ስሌትም ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎችም በአስተማማኝ ሁኔታ እየገነባ እንደሆነም ገልጸዋል። ቤታችን ውስጥ ላሉ እዚህም እዚያም ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ሲሉም ሚኒስትሯም ገልጸዋል። ይህንን የሚሊሻ ኃይል እያሰለጠኑና እያዘጋጁ መሆኑንም ተናግረዋል። ባለፉት ዓመታትም በመከላከያ ሰራዊት ላይ ተደርገዋል ያላቸውን የሪፎርም ስራዎችን ያነሱት አይሻ፣ ያለው ነባራዊ ሁኔታ ዓለም አቀፋዊ ሴናሪው ራሱ የሚፈልጋቸው ዝግጅቶች ስላሉ ከዚህ ቀደም ያልነበሩ አደራጀቶችም መፈጠራቸውንም ገልጸዋል። ከነዚህ አደራጀቶች መካከልም ባህር ኃይል፣ ልዩ ዘመቻ፣ የሳይበር ሴኩሪቲ እንደሚገኙበትም ጠቅሰዋል። ጠቅሰዋል። የመከላከያ ሚኒስቴሯ ኦሮሚያ እና አማራ ክልሎች ያሉትን ግጭቶች በተመለከተም በቃለመጠይቁም ተናግረዋል። ክልሎቹ ከዚህ ቀደም የነበሩበት ሁኔታ ሁሉም ሰው የሚረዳው እንደነበር የገለጹት ሚኒስቴሯ አካባቢዎቹ በተነጻጻሪ ሰላም እና መረጋጋት የሚታይባቸው፣ ህዝቡም ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎችም አሉም ሲሉም ገልጸዋል። የፋኖ ኃይሎች እና የኦሮሞ ነጻነት ሰራዊት ቁመና እዚህ ገባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ደግሞ ህዝቡ ከሰላማዊ ኑሮ መቶ በመቶ ተነጥሎ እንደነበረው የሚያደርግ እንዳልሆነም በቃለመጠይቁም ተናግረዋል። ተደርጓል በነዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥል ለማድረግም የየክልሎቹ ሚልሻና የጸጥታ ኃይል የማሰልጠን ስራ እየተከናወነ መሆኑንም አንስተዋል። ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹን ወደ ማረጋጋትና ራሱ ሰራዊቱ ወደነበረበት የሀገር ህልውና ጠባቂ ቁመና የመመለስም ስራ ጎን ለጎን እየተሰራ ነውም ብለዋል። የመከላከያ ሰራዊት በንጹሀን ዜጎች ላይ ወስደዋቸዋል ስለተባሉ እርምጃዎች ጥያቄ የቀረበላቸው ሚኒስትሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆነ በመግለጽም ክሱን አጣጥለዋል። መከላከያ ሰራዊቱ እንደሚባለው ሄዶ የሚጨፈጭፍ ኃይል ቢሆን ኖሮ እነዛም እስካሁን እየተሽለቆለቁ ይቆዩ ነበር የሚል እምነት የለኝም፣ ያሉት አይሻ የማለት ግን የሚፈጠር ነገር አይኖርም ማለት አይደለም ሲሉም ገልጸዋል። ሚኒስትሯ በሚደረጉ የሰላም ማስከበር ሂደቶች ውስጥም ሰው አይሳሳትም ማለት አይቻልም፣ የሚኖረውን ነገር ስለምናውቀው በማለትም ተናግረዋል። በተቃራኒ ወገን ያለው ኃይልም በህዝቡ ወገን ተሰግስጎ ህዝብን መስሎ ከህዝብ ነጥለ እርምጃ ለመውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ ሲሉም ገልጸዋል። ሚኒስትሯ አይሻ ይህንን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እና ዓለም አቀፍ የ የሰብአዊ መብት ተሟጋች በጦርነት አውዶች ውስጥ የመንግስት የጸጥታ ኃይሎች ንጹሐን ኃይሎች ላይ ፈጽሟቸዋል ያሏቸውን ግድያ በተመለከተም በተደጋጋሚ ሪፖርቶችን ማውጣታቸው አይዘነጋም። የሰመኮ በጥር ባወጣው ሪፖርትም በአማራና ኦሮሚያ ክልል ከፍርድ ውጪ የሚፈጸሙ ግድያዎች አሳሳቢነታቸውን እንደቀጠለም አስታውቋል። ሪፖርቱ በአማራ ክልል በንጹሐን ላይ ግድያ እንደተፈጸመባቸው ከጠቀሷቸው አካባቢዎች መካከልም ምስራቅ ጎጃም ዞን ቢቡኝና ደባይ ጥላትግን ወረዳዎችም፣ እንዲሁም ደቡብ ጎንደር ዞን ሊቦ ከምከም ወረዳዎችም እንደሚገኙበት ነው የተገለጸው። ወደ ቀጣይ መረጃዎችን ስናመራ በቆቦ አላማጣ መንገድ ላይ አንድ ሹፌር በተተኮሰባቸው ጥይት መገደላቸው ተሰማ። ከቆቦ ወጣ ብሎ ጮቢ በሚባለው ቦታ አንድ የተሳቢ መኪና አሽከርካሪ በጥይት ተመቶ የቶ ማለፉን የሹፌሮች አንደበት ዘግቧል። ድርጊቱ የተፈጸመው መኪናው ከተመታ በኋላ ይህንን ጎማ ቀይሮ ሊነሳ ሲል መሆኑ ነው ዘገባው የሚያስረዳው። በሀገሪቱ የሚፈጸሙ የአሽከርካሪ ዘርፊያዎች፣ እገታዎችና ግድያዎች ተመልካች በማጣታቸው የአሽከርካሪ ሞት የማይሰማቸው በደሉ የማይታያቸው ጉዳቱ የማይገባቸው የሚመለከታቸው አካላት መበራከታቸው ሰዎቻቸው ግድያ እንዳይቆምና እገታ እንዲስፋፋ አድርጓልም ብሏል የዜና ምንጩ። ወደ ቀጣይ መረጃችንን ስናመራ ቡርኪና ፋሶ ማሊና ኒጀር ላይ ተነሱባቸው። ቡርኪና ፋሶ የምድራችን የሽብር ሀገር እያለው ዋና መቀመጫውን በሜሪላንድ ዩኒቨርሲቲ ያደረገው የግሎባል ሽብርተኝነት ዳታቤዝም በአፍሪካውያን ከባድ ተቃውሞ ገጠመው። ተቋሙ ዘጠኝ ሀገራትን ይፋ ባደረገበት ሪፖርቱ ቡርኪና ፋሶ፣ ማሊ፣ ኒጀር እና ናይጄሪያ በ2025 የዓለም አቀፍ የሽብርተኝነት መናሪያ ናቸው ማለቱን ተከትለው የተለያዩ ሀገራት ተጽዕኖ ፈጣሪዎች፣ ፖለቲከኞች እና ዲፕሎማቶች የተቃውሞን ሪፖርት የምዕራባውያን የእጅ ጥምዘዛና ለዘመናት ሲዘርፉት የኖረውን የአፍሪካ ሀብት መባረራቸው በቀል ሲሉ ቁጣቸውን እየገለጹ ይገኛሉ። ቁጣ የተቀሰቀሰው የዓለም አቀፍ የሽብርተኝነት መረጃ ጠቋሚ ጂቲአይ የአሸባሪዎች መገኛ ናቸው መገኛናቸው ያላቸውን ዘጠኝ አገራት ደረጃ ማሳወቁን ተከትሎ ሲሆን በሪፖርቱ ላይም በደረጃ አንድ የተቀመጠችው በአንጻራዊ ሁኔታ የተረጋጋች የምዕራብ አፍሪካ ሀገር እንደሆነች የሚነገርላት ቡርኪና ፋሶ ስትሆን ግሎባል ሽብርተኝነት ኢንዴክስ ጂቲአይ ግን ከአልቃይዳና አይኤስ ጋርም ግንኙነት ያላቸው የጂሃዲስት ቡድኖች በተለይም በሰሜንና እና ምስራቅ ክልሎች የሚደርሱትን ጥቃት በከፍተኛ ደረጃ መጨመሩን በመግለጽ የዓለማችን ቁጥር አንድ ሰላም ራቃት ሀገር ማለቱም ነው። ሁለተኛ ደረጃ ላይ የተቀመጠችው ፓኪስታን ስትሆን ሶሪያን ደግሞ የምድራችን ሶስተኛ ሰላም ራቃትን ብሏል። ማሊን ከቡርኪና ፋሶና ኒጀር የጋራ ጦር ትብብር እየጨመረ በመምጣቱ በአገሪቱ ይበልጥ የተቀናጁ ጥቃቶችን ያስከትላል በማለትም አራተኛ ደረጃ ላይ ማስቀምጧታል። በቁጥር አምስተኛ ናይጄሪያ፣ ሶማሊያ በስድስተኛ ደረጃ፣ አፍጋኒስታን ሰባተኛ ከጎረቤት ማሊና ቡርኪና ፋሶ ጋር በመሆን እየበጠበጠች ነው ያላትን ኒጀርን ስምንተኛ ደረጃ ላይ ያስቀመጠው ተቋሙ ኢራቅን ዘጠነኛ ደረጃ ላይ ያስቀምጧታል። አክሎም ዓለም አቀፉ የሽብርተኝነት ስጋት ያልተማከለና ውስብስብ እየሆነ በመምጣቱ ሀያላን ሀገራት ጣልቃ እንዲገቡ ጥሪ ማቅረቧል። የዓለም አቀፍ ሽብርተኝነትን ለመከላከል የአውሮፓ ህብረት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የኒቶ ወታደራዊ ጣልቃ ገብነቶችን ያስፈልጋልም ሲሉም ገልጸዋል። ጥናቱ ከነባራዊ አቅም የራቀ ከእውነታ ይልቅ የምዕራባውያንን ዲፕሎማሲ አቋም መግለጫ የተላበሰ ሲሆን ለማሳያም በሪፖርቱ ከዘጠኙ ሀገራት አምስቱ በአፍሪካ የሚገኙና ከአውሮ ኢትዮጵያውያኑ ጋር የዲፕሎማሲና የፖለቲካ ግጭት የገቡና ከሩሲያ ጋር ግንኙነት የጀመሩ የሳህል ሀገራትን መፈረጆ ታማኒነቱን አጠራጣሪም አድርጎታል። ይህንን ሪፖርት ተከትሎ በርካታ ሀገራትን መግለጫ እያወጡና የሀገሪቱን ለውጥም የሚፈልጉ አፍሪካውያን በተቀናጀ መልኩ ተቃውሞን እያሰሙ ይገኛሉ። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ሊመስሉ ነበር። አብራችሁን ስለነበራችሁ እጅግ አድገና አመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩለን።